ሰላም ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ዛሬ እንግዲህ ታምረኛውንና ጉደኛውን የዳጣ አሰራር ነው የማሳያችሁ ማለት ነው። ለየት ባለ መልኩ እንግዲህ አብራችሁኝ ተከታተሉ ማለት ነው። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ። እዚህ ጋር ዝንጅብል አለኝ። ዝንጅብል፣ ነጭ ሽንኩርት፣ እርጥብ ቅመም በዋነኛነት ቃሪያ እዚህ ጋር ደግሞ የድንብላ ቅጠል ማለት ነው። አሁን ወደ አሰራሩ እንሄዳለን። ጠብሰዋለሁ እንደዚህ እንደዚህ ጋር ልስልልኝ። ነጭ ሽንኩርቱን እጨምራለሁ። ነጭ ሽንኩርቱን

ላችሁ ጥብስ አድርጌዋለሁ ማለት ነው። ውድ ቤተሰብ እናም እንግዲህ እዚህ ጋር ደግሞ አሁን መልሼ ሲወላችሁ እየበሰለ ነው ግን ስለሚፈናጠር እየዘጋው አሁን ደግሞ

እንግዲህ ቤተሰብው ቃሪያው ተጠበቀው እዚህ ጋር ደግሞ ክባራ እና የእርጥብ ቅመም ረ ይፈጥን ማጥም ማለት ነው ማለት ነው። ጋዜ ቤተሰብ ጨው ጨው እናደርጋለን። እንግዲህ ጨው በደንብ ማለት ነው። እንደፍላጎታችሁ ጨው። ከዛ ኮረሪማ ኮረሪማ። ከኮረሪማ ቀጥሎ ደግሞ አብሽ አብሽ አደርጋለሁ። አብሽ አንድ ላይ ይፈጫል በመፍጫ ማለት ነው። ፈጨዋለሁ። ሁሉም ተጠብሷል፣ አልቋል። እንደዚህ ከተጠበሰ በኋላ እንግዲህ የመፍጫውን ብላንደር አዘጋጀሁኝ ማለት ነው። እሱን እንግዲህ ያለኝ ሁሉንም ግብዓቶች አንድ ላይ አድርግ ያለው እንግዲህ፣ ለእናንተ ያላሳየኋችሁ ሎሚ ስጨምር ነው። ሎሚ አድርጉበት፣ ሎሚ አካቱበት ማለት ነው። ያ ማለት ለረጅም ጊዜ መቆየትም ይችላል ማለት ነው። እናም እንግዲህ በእንደዚህ መልኩ እንግዲህ እኔ ዳጣን ሁሉንም ነገር ጥብስብስ ካረኩ በኋላ በመፍጨት ነው። ያው ብዙ ጊዜ ዳጣ ሳን በፍሬሹ ነው የምንፈጨው እና እኔ ግን በዚህ ነው። እንደዛ አድርጌ የሚሰራውን በጣም የሚጣፍጠ በጣም አሪፍ ነው ቴስቱ ከእኔ በነገራችን ላይ ሰዎች የሚጠቀማሉ እና ለሳንዱ ሼድ የተለያዩ ምግባቸው ላይ ያሳትፉበታል ማለት ነው እናም እንግዲህ እጅጉን በጣም የሚጥም ሱስ ነው የሚሆንባችሁ እና እንደምታዩት እንግዲህ በእንደዚህ መልኩ ፍጭት አደረኩት ማለት ነው። በጣም ነው ደስ የሚለው ሽታውን አጠይቁኝ። በቃ ግብአቱን አይታችኋል። እናም ሽታውም ሆነ ቴስቱ በጣም ነው የሚጣፍጠው። ስለሚቀረው በደንብ አድርጎ እንዲልም ስለፈለግኩኝ ድጋሜ ፈጨዋለሁ ማለት ነው። ያው ድምፁን ያጠፋሁት ያው ለጆሮአችን እንዳይረብሸን ብዬ ነው። እናም እንግዲህ ዳጣን በዚህ መልኩ ሰርታችሁ ብትጠቀሙት በጣም ነው የሚጥመው በእውነት። ስለጨረስኩኝ እንግዲህ በዚህ መልኩ እንግዲህ ተጠናቋል። በጣም ያምራል፣ ከለሩም ደስ ይላል። ቴስቱን በጣም ነው የሚጣፍጠው። ሽታውንም አጠይቁ በቃ እውድ እውድ እውድ ነው የሚያደርገው። ያውዳል። ዝንድብል ዝንድብል ነጭ ሽንኩርት ነጭ ሽንኩርት ነው። ከረሪማም እንደዛው እና ልዩ የሆነ ቴስትም አለው። ሽታውም እንደዛው እና በጣም ነው ደስ የሚለው። ተመልከቱ ውድ ቤት፣ አሁን ላይ እንግዲህ በዚህ መልኩ ጨረስኩኝ ማለት ነው። እንዴት እንደሚያምር ልንገራችሁ። ዋው! ይሄ ነው። ሞርት ቤን ውስጥ አድርገዋለሁ በጠርሙስ ማለት ነው። በጠርሙስ ቢሆን ይመረጣል። ተመልከቱ ውድ ቤት ዘይት ያረጋሉ እዚህ ውስጥ ማለት ነው ፈሳ እንደዚህ ነው ላችኋለሁ። ውድ ቤተሰብ ድብ የተሰበ ይሄው ይሄ ምን ልትሉ ልኛል ተመልከቱ። ይሄ በቃ ምን ብዬ ልንገራችሁ እንዴት እንደሚጥም ይሄኛው። እና ውዶችዬ፣ እንግዲህ የዳጣ አሰራር እንግዲህ በእኔ ቤት እንግዲህ ይሄን ይመስላል ማለት ነው። ግብአቶችን እንዳያቸዋቸው እንግዲህ ሁሉንም ነገር አሳይቻቸዋለሁ። ያው ቴስቱ እንግዲህ የታወቀ ነው። በጣም ነው የሚጣፍጠው። በማንኛውም ምግባችን ላይ አሳትፈነው ልንመገብ የምንችል ለረጅም ጊዜ መቆየት የሚችል እንደዚህ በጠርሙስ ነገር አስቀምጠን ፍሪጅ ውስጥ ቁጭ ከተደረገ በማንኛውም ሰዓት ቶሎ ቶሎ ሊሰራ የሚችል አይደለም። አዋዜ በሉት በቃ። እንዴት ነው አዋዜ ተሰርቶ ምን ያክል ጊዜ ነው የሚቆየው? ልክ እንደዛ በሉት እና እኔም እንግዲህ በዛ መልኩ ነው ተርቼ ያስቀመጥኩት። በእውነት ሰዎች እጅግ በጣም ወደውት ካለዝህ ምግብ በቃ ይህንን ሳናሳትፍ አንበላም ሁሉ ነው ያሉት እና ለተለያዩ ከተለያዩ ምግቦቻችን ጋር አሳትፈ ነው ልንመገብ እንችላለን። እና በጣም ነው የሚጥመው፣ በጣም ነው ደስ የሚለው። ሁላችሁም እንግዲህ እንደዚ ያርጋችሁ ብትሞክሩትና ብትሰሩ ብትጠቀሙ ይበልጥ እንግዲህ እናንተም ቴስቱን እንዳኔ ታጣጥሙት ያላችሁ ማለት ነው። እንግዲህ እኔ በዚህ መልኩ ነው የሰራሁት። ብዙ ጊዜ ያው ዳጣ የሚታወቀው በፍሬሹ ፍሬሹን ነው የምንፈጨው፣ እና እኔ ግን በመጀመሪያ በኦሊቭ ኦይል ግብአት። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየት ካላችሁ እቀበላለሁ፣ ኮመንት ስራ አስቀምጡልኝ። ባይ ባይ።